ኤሌክትሪክ መኪኖች እንግዲህ ማንንም አልቀደመንም። አሁንም እንደዛው በደንብ እያስረዳናችሁ ያብራራን ቆይታ እያደረገን እንገኛለን። የቻይና መኪናዎች ያሉበት ሁኔታ በዜሮ ማይል ዩዝድ ካሮች ላይ እያወራን እንገኛለን እና ነጎስሽ አዳዲስ መረጃዎችን እያወጣችሁ ነበርና፣ ከማጆሪቱ ግን የምንሰማው ጎሳ ቅናሹ በጣም ከፍተኛ ቢሆንም እዚህ ነጋዴዎች ለመቀነስ ፈቃደኞች አይደሉም ብዙ ይሄ በጣም መሰረታዊ ጥያቄ ነው አይደለ? ለምንድን ነው ኖርማሊ ቅናሽ የለውም ማለት አይቻልም? ኦልሬዲ ቅናሽ አለው ቀንሷል ማለት ይቻላል። ስለዚህ 3 ነጥብ አንድ ነበር ሲባል የነበረው አሁን እንግዲህ እስከ 2 ነጥብ 7 ነው እየተጠራ የሚገኙ ወደ 500 ሺህ ይራከ እንደዛ 400 ሺህ አካባቢ ቀላል አይደለም አይደል በጣም አስፈሪ የሚባልም ነው። በተለይም መኪኖውን ለገዙ ሰዎች ትልቅ ኪሳራ ነው እንደ ኪሳራ ነው የሚታየው። ምክንያቱም አንተ ከገዛበት ዋጋ በጣም ሲወርድብ፣ ነገ ተነገ ወዲያ ደግሞ አዲስ አብዴት ይመጣል። አብዴቱ ደግሞ ሄዶ ሲጨመርብ ምን ይፈጠራል? ያንተ መኪና እየወረደ ነው የሚመጣው፣ ካለ ከነበረ ገንዘብ ማለት ነው። ዞሮ ዞሮ መውረዱ አዲስ ለሚገዙ ሰዎች ጥሩ እድል ነው። ገዝተው ለነበረ ሰዎች ምናልባት ደግሞ መጥፎ ድል ነው። ገዝተው የነበሩ ሰዎች ምናልባትም ኢትዮጵያ ውስጥ ቅድም እያወራንበት ነበረ የፎር ኤስ አገልግሎት የሚሰጡ ካምፓኒዎች ቢኖሩ በህግ መጠየቅ የሚያስችል ጉዳይ ነው። ምክንያቱም የገዛኸውን መኪና መጀመሪያ ስትገዛው፣ እዚህም ነገሮችን አንስተን ነበር ከዚህ በፊት ታስታውሻለሽ። መኪናችሁ ወይም መኪና ስትገዙ ለምትገዙት መኪና ፕራይስ ጋራንቲ ጠይቁ የሚል ነገር አንስተን ነበረ። ብዙ ሰዎችም ለቃሉ እንግዳ ሆነዋል። ሌሎች አለማት ላይ በእርግጥም የተለመደ ነው። የሰለጠነው አለማት ላይ አፍሪካ ሀገራት ሳይቀር ፕራይስ ጋራንቲ ያለ ነገር ነው። አሁን ያ እየተስፋፋ ከመጣ በጣም አሪፍ ነው የሚሆነው። አንደኛ ራሳቸው ኮንፊደንስ ያላቸው ሻጮች በኮንፊደንስ ፕራይስ ጋራንቲ ሰጥቶ ይሸጥልሻል። ከወረደ ትርፉን ይመልስልሻል። ለምሳሌ አራት መቶ ሺህ እና ሶስት መቶ ሺህ ብር ከቀነሰ ያንን ትርፍ ሄደሽ ጠይቀዋለሽ። ምንም ሳንገራግር ይመለስልሻል። ቻይና ውስጥም እንደዛ ነው እየተደረገ ያለው መኪኖቹ ላይ አብዴት ሲደረግ ሰብሲዲ ያደርጋል የቻይና ካምፓኒ ቢዋይዲ ላይ ከሆነ እንደዚያ ነገር የተነሳው። በነገራችን ላይ አሁን ቢዋይዲ ላይ ይነሳ እንጂ እሱ ፌመስ የሆነ ካምፓኒ ስለሆነ አንዳንድ ሀሳቦች እዛ ላይ ይነሳሉ እንጂ ቢዋይዲ ላይ ብቻ አይደለም ጉዳዮች እየተነሱ ያለ ለምሳሌ ዜሮ ማይል እኮ ቢዋይዲን ብቻ አይደለም ሲጀምር የሚጎዳውን ቢዋይዲን አይደለም በዋናነት በዋናነት ቢዋይዲን አይደለም የሚጎዳው ጉዳዩ ማለት ነው። እና የተፈጠረውን ጉዳይ እስቲ በግልጽ እኔ ከዛሬ ሳምንት ከጀምርንበት ሀሳብ አንስተን ማለት ነው። ዛሬ ሳምንት የነበረው ሀሳብ ምንድን ነው? ቻይና ላይ ያሉ የመኪና ካምፓኒዎች በይበልጥም መኪኖችን በብዛት ሸጡ ለመባል እና ያንን መኪና በብዛት ከሸጡ በኋላ ከቻይና መንግስት በሚያገኙት ወይም ከቻይና መንግስት የሚያገኙትን ብድር፣ ምክንያቱም ብዙ መኪና በሸጡ ቁጥር የቻይና መንግስት ለነሱ ብድር ይፈቅድላቸዋል። ለምን? የቻይና መንግስት፣ የትኛውም መንግስት አሁን ላይ የኤሌክትሪክ መኪና ላይ ፎከስ አድርገው እየሰሩ፣ አብዛኞቹ ኢትዮጵያን ጨምሮ ማለት ነው። ስለዚህ ብዙ መኪና በሸጡ ቁጥር ለነሱ ብድር ይፈቀድላቸዋል። ስለዚህ እነሱ ምንድነው እያደረገ ያሉት መኪኖቹን ታርጋ ይለጥፉላቸውና ወይም ለሴለሮቹ ሰጥተው፣ ሴለሮቹ ምን ያደርጋሉ? ታርጋ እየለጠፉ አዲሱን መኪና በዩዝድ መሸጥ ይጀምራሉ ማለት ነው። አሁን አንቺ ዩዝድ መኪና ለመግዛት ሄደሽ ዩዝድ መኪና የሚሸጥበት አካባቢ ዩዝድ መኪና ለመግዛት ሄደሽ፣ እንግዲህ መኪናውን ስትፈትሽ ኦዶ ሜትር ላይ ምንም ብዙም ማይል ያልተጓዘ መኪና አይተሽ፣ አዲስ መኪና ደግሞ ከአሮጌ በደንብ ነው የሚለየው በግልጽ ይለያል። ምክንያቱም አንደኛ አላዩ ላይ አታሽ የሚደረጉ ላስቲኮች አሉ ወንበሩ ሽተው ራሱ ያስታውቃል አይደል? አዲስ መኪና አዲሱን መኪና ታርጋ ለጥፈው በዩዝድ መኪና መሸጥ ተጀመረ ማለት ነው። የቻይና ንግድ ሚኒስትር ሁሉንም ትላልቅ የሚባሉትም ካምፓኒዎች እነ ዶንግፊንግ፣ ቢዋይዲ፣ ሻውሚ እነ ኒዮ አዳዲሶቹ እነ ኤክስፒንግ እና ሻውሚን ሳይቀር ሁሉንም ሰብስቦ ጉዳዩን እንዲያስረዱ ጠይቋል ማለት ነው። ስብሰባ በተደረገ የቻይና ባለስልጣናት ተሰብስበው እንግዲህ ጉዳዩን እንዲያስረዱ ተደርገዋል። ያው እነሱ የራሳቸውን ሚስጥር እንደ ሀገር አንዳንድ ነገሮችን ላይ ይጠነቀቃሉ። ምክንያቱም ማርኬቱን እንዳይጎዳው ምንም ቢባል የፈለገ ነገር ቢሆን የቻይና መኪኖች አሁን ላይ ያሉበት ሲቹዌሽን የተሻለ የሚባል ነው። ምንም ጥርጥር የለውም። ቢዋይዲም በዩም ሻውሚም በዩ ያሉበት ሁኔታ ሌሎች አለማት ላይ ካሉት ወይም ቻይና ውስጥ ገብተው ከሚሰሩ ከቻይና የሚመጡ የተለያዩ መኪኖች አሉ። ለምሳሌ ቮልክስዋገን፣ ቶዮታ እዛው ቻይና ውስጥ በብዛት ተመርተው አብዛኞቹ ዶም ኢትዮጵያ ውስጥ ያሉት እነሱ ናቸው። እነሱ ካሉበት አቋም የቻይና መሰረት ያላቸው ካምፓኒዎች የተሻለ አቅም አላቸው፣ በምንም መንገድ ማለት ነው። እና የቻይና መንግስት ሰብስቦ ጉዳዩን እንዲያስረዱት ጠይቆ ይሄን ጉዳይ የቃል ማስጠንቀቂያ ሰጥቷቸዋል የቻይና መንግስት ማለት ነው በግልጽ ነው ይሄ ማንም ሰው ሮይተርስም ገብቶ በማል ላይ ትልቅ ተቋም ነው ሮይተርስ እንዲሁም በፊት አውራሪነት እሱ ነው ሌላ ሲና ፋይናንስ የሚባል አለ ሲና ፋይናንስ በቻይና ውስጥ የሚታወቅ በጣም ትልቅ የሚዲያ ተቋም ነው የነገሩ መነሻም ከዛ ነው ሲና ፋይናንስ ላይ ነው አንድ ጂያንጁን የሚባል የዎል ሞተርስ ዋና ስራ አስኪያጅ እሱ ነው። ነገሩን ዚሮ ማይል በዚሮ ማይል መኪኖች እየተሸጡ እንደሆነ ነገሮችን ያጋለጠው እና ነገሩን ብጥብጥ ወደ ማድረግ ያመጣው እሱ ነው። ትልቅ ሰው ነው። በጣም የሚከበር ሰው ነው። በተለይ የቻይና የቻይና የመኪና ካምፓኒ ላይ በኳሊቲ ከኳሊቲ ጋር በተያያዘ ጉዳይ በጣም ብዙ ልምድ ያለው ግለሰብ ስለሆነ የፈጠረው ተጽዕኖ ቀላል የሚባል አይደለም። እና የቻይና መንግስት ሁሉንም ሰብስቦ ጠየቀ፣ የቃል ማስጠንቀቂያ ሰጥቷል። ምን ያክል ያ ጉዳይ አሁን ተፈጻሚ ተደርጎ ዜሮ ማይል የሚባሉት ነገሮች ቀርተው ወደ ቦታው ሊመለሱ ይችላሉ የሚለው ነገር እሱን እንግዲህ በሂደት የምናየው ነው የሚሆነው። ነገር ግን ሁለተኛው ስቴፕ ምንድን ነው? ከቻይና ዩዝድ የሆኑ ኤሌክትሪክ መኪኖች ምናልባትም በጣም አቅጣጫ እየተሰጠበት ነው የሚገኘው፣ በጣም በብዛት ማለት ነው ዩዝድ የሆኑ መኪኖችን ወደ ተለያዩ አለማት ለማሰራጨት ስብሰባዎች እየተደረጉ እንደሆነ እንግዲህ የዛሬ ሳምንትም በደንብ አድርገን አንስተናል ማለት ነው። ስለዚህ በዋናነት እዚህ ላይ የሚነሱት ነገሮች አሁን ዜሮ ማይል የሆነ መኪና ታርጋ ተለጥፎበት ምናምን የሚባለው ነገር በዋናነት ትልቅ ጉዳት የሚያደርሰው ዋራንቲ ላይ ነው። ምንም ጥርጥር የለም። ሰዎች ያንን መኪና ሲገዙት ትክክለኛን ዋራንቲ አያገኙም። ትክክለኛ ሂስትሪ የሌለው መኪና ይሆናል ማለት ነው በዛ ደረጃ ሰዎችም ምናልባት ሊጎዳ ይችላል ተብሎ ይታሰባል ማለት ነው። አሁን እንግዲህ ዊጂያንጁ የሚባለው ግለሰብ ያነሳው አንድ ነገር አለ። ዊጂያንጁ የቻይና ቋንቋ ስለሆነ ጂያንጁን ነው እንደዛ ነገር ነው። ይቅርታ በጣም ስሙን ላስተካክለልሽ አይደል። ማንም በኢትዮጵያዊ ስም አንሰጠው ነገር ነገሩን በነገራችን ላይ እሱ ካነሳው ከለኮ ሰው በኋላ ትናንትና አንድ ቪዲዮ ለቆ ነበር በውይቦ ገጹ ላይ እና ምን እያደረገ ነው እሱም የራሱ ተቋም አለው እና ሄቫል የሚባል መኪና ኦፍሮድ የሆነ መኪና እሱን እየነዳ የበረሃውን ሰላም ተመልከቱት እያለ መኪና ያሽከረክራል። ኮመንት ላይ ዝቅ ብላይ ስታነብ እኛን እሳት ላይ ጥዳንት እያስብላል አለ። ሀይ ቢጃንጁ ቢጃንጁ፣ በቃ አልተቻለ። ከባድ ሰው ነው። እና በዋናነት እዚህ ጋር የተነሳው ነገር ኤቨርግራንድ የሚባል ጽንሰ ሀሳብ፣ ምን ችግር አለው አሁን፣ መኪኖቹ ቢረክሱ በዩዝድ ቢሸጡልን እኮ ለእኛ ይረክሱልናል። ምን ችግር አለው ሊል ይችላል ሰው። አንዳንድ ሰውም በጣም ትንሽ እየ ጥቅም የሚፈልግ ሰው፣ ኦኬ፣ በጣም በርካሽ መኪኖችን ልናገኝ ነው ለካ ስለዚህ ምን ችግር አለው? አሪፍ እኮ ነው፣ ጆርናሊስት ጎሳ ሊለኝ ይችላል። ነገር ግን ችግሩ እዛ ጋር አለው በዋናነት በዋናነት እየተነሳ ያለው ምንድነው? የኤቨርግራንድ ቲዮሪ የሚባል ነገር አለ። ኤቨርግራንድ ማለት በቻይና ውስጥ ይንቀሳቀስ የነበረ አንድ ትልቅ የሪል ስቴት ካምፓኒ ነው። ይህ ካምፓኒ በጣም ሂውጅ ነው። በጣም ብዙ መስፋፋቶችን አድርጓል። ወደ ተለያዩ አለማት ራሱን አስፋፍቶ የነበረ ተቋም ነው እና ይሄ ተቋም በጣም ብዙ ብድሮችን በመበደር ወደ 330 ሚሊዮን ዶላር ጥግ ወደ ዮሐን አልተቀየረም። በጣም ብዙ ገንዘብ ነው። በመበደሩ ምክንያት የቻይና መንግስት አሁን ላይ በ2024 ጥር ላይ አንድ ፍርድ ፈርዶበታል። እዛ ላይ እንዴ የፈረደበት ፍርድ ምንድነው? ሊኩዴሽን ነው ማለትም ድርጅቱን እንዳለ አፍርሶ ያለውን ንብረት ሸጦ ያለበትን እዳ እንዲከፍል ማለት ነው። እና ዊጂያንጁ ያደረገው ምንድን ነው? የቻይና መኪኖች አሁን አንደኛ ለመውጣት እየተሽቀዳደሙ ነው። ከዛሬ ጀምሮ ግን የጀመሩት መጨረሻኛ ለመውጣት ነው እየተወዳደሩ የሚመጡ ከዚህ በኋላ ይላል። ምን ማለት ነው? መጀመሪያ አንደኛ ለመውጣት ሁሉም የሳምንቱ ገበያ ላይ፣ የወሩ ገበያ ላይ ብዙ መኪና ሸጡ ለመባል ሲወዳደሩ ነበር አይደለም። አሁን ግን እንደ ኤቨርግራንድ ወደ ታች ፍሪ ፎል ትወርቃላችሁ። አሁን መጨረሻኛ የወጣ ነው አንደኛ የሚወጣው አይነት ንግግር ነው ነገሩ። ከኤቨር ግራንድ ጋር ምን አገናኘው ከተባለ የቻይና መኪኖች አዲስ መኪኖች ላይ ታርጋ እየለጠፉ አዲስ መኪኖች ላይ ታርጋ እየለጠፉ እንደ አሮጌ መኪና እየሸጡ ከቻይና መንግስት ብድር እየተቀበሉ ነው። ምናቸው እየበዛ ነው ብድራቸው እየበዛ ነው። የሚበደሩት ገንዘብ ከባንኮች የሚበደሩት ገንዘብ እየበዛባቸው ይመጣል። ያ ብድራችሁ እየበዛ ከመጣ ልክ እንደ ኤቨርግራንድ ትሆናላችሁ የሚል ነገር ነው ያነሰው ግለሰቡ ማለት ነው። በእርግጥም ለእነሱ ጥሩ ማስጠንቀቂያ ነው። ያን ያህልም የሚያስፈራ ነገር እኮ አይደለም። ምክንያቱም የቢዋይዲን እዳ ብትመለከችው 583 ቢሊዮን ዩሃን እዳን ያለበት ቢዋይዲ፣ ሌላውን ሳልነግርሽ ብዙም አትደመ በነገራችን በጣም ብዙ ነው። ግን ቶዮታ 2.3 ትሪሊየን እዳ አለበት። ደግሞ ይህ በጣም የሚደንቅ ነው። አሁን የቢዋይዲ ዋና ስራ አስኪያጅ በወይቦ ገጹ ላይ ወጣና ቢዋይዲ 583 ቢሊየን ዩዋን እዳ አለበት ብሎ መናገር ኃጢአት ነው ምክንያቱም ቶዮታ እኮ ሁለት ነጥብ ሶስት ትሪሊየን እዳ አለበት ይላል። በጣም ትክክል ነው። ምክንያቱም ካሉት ካሉት የመኪና ብራንዶች ቢዋይዲ እንደውም የመጨረሻ እዳ ያለበት ተቋም ነው። እነ ፎርድ አንድ ነጥብ ሰባት ትሪሊየን እንግዲህ የቻይና ዩሀን እዳ እንዳለባቸው ነው የሚነሳው። እነሱ እንኳን ሰርቫይቭ አድርገዋል እንኳን እኛ የሚል በዋጋ ጦርነቱ መካከል በዛ በፍጭቱ መካከል እንደዚህ አይነት ሀሳቦች ይነሳሉ ማለት ነው። እና የቢዋይዲ ባለስልጣናት እየወጡ ከዚህ በፊት የ2024 ኢንሳይቶችን እያወጡ ለአለም ህዝብ ማሳየት ይጀምራሉ። በእርግጥም ቢዋይዲ አሸናፊ ሆኗል ማለት ብቻ ሳይሆን አሁን የ2025 እስከሚመጣ መጠበቅ አለብን። ሁሉንም ኢንሳይቶች ማየት አለብን። ከ2024 አንጻር ግን ካየነው ያን ያህል የሚያስገርም ነገር አለም አይደለም። የቢዋይዲም ሆነ የቻይና መኪኖች ልክ እንደ ኢቨርግራንድ ይሆናሉ ማለት አይደለም። ነገር ግን ይሄ ቀጥታ ይሄ ተጽዕኖ የሚያደርስባቸው ተቋማት አሉ ነው። ለምሳሌ ኔታን ብናይ ስድስት ቢሊዮን ዩሃን እዳ ኖሮባቸው ነው ሲንገታገቱ የምናያቸው ማለት ነው። ስድስት ቢሊዮን ብቻ እንግዲህ ቢዋይዲ ምን ያህል ትልቅ ተቋም ቢሆን ነው አይሽ ትልቅ ተቋም በሆንሽ ቁጥር ያለሽ አቅም በጣም በደረጀ ቁጥር አንቺ የምትቋቋሚው እዳም የወለድ መክፈል ያለብሽ ገንዘብም እየተለቀ ነው የሚመጣው እና ግለሰቡ ላይ እነ ዊጃንጅ ሲነሳባቸው የነበረው ጉዳይ ይሄ ነው እና እኛ ፍሪፎል አናደርግም፣ ነገር ግን የውሻው ታሪክ እዚህ ጋር ነው የሚመጣው። የዛሬ ታስታውሳለህ ሳምንት ስናነሳ የተነሳው የተለቀቀ ፎቶ የውሻ ፎቶ፣ ሶስት ውሾችን አደረገና፣ ውሾች ሰዎችን ይናከሳሉ፣ ሰዎች ግን ውሾችን መንከስ አይችሉም የሚል ንግግር ተናገረ። የቢዋይዲ ዋና ባለስልጣን ነው። ትልቅ ሰውን እኛ እነክሳቸዋለን ወይም ይሄ የዋጋ ጦርነቱ እናንተን ይቦጫጭቃቸዋል እኛን ግን አይነክሰንም አይነት ንግግር ነው። በግልጽም እየተከናወነ ያለው ጉዳይ ነው። እና ብዙ ሰዎች ቢዋይዲን ይዘዋል ኢትዮጵያ ውስጥ ኦኬ። ይሄ ነገር እንደዚህ ሊፈጠር ነው እንዴ ምናም ብሎ ቢዋይዲን የያዘ ሰው አሁን በጣም እየፈራ ነው። ምክንያቱም እኛ እንደዛ ሲጀምር አላልንም እኮ፣ ጠቅልለን የቻይና መኪኖች ብለን ስላወራን ብቻ ቢዋይዲን ቢሆን የቻይና መኪና ስለሆነ ሁሉም ሰው ወደ ፍራቻ፣ ወደ ድንጋጤ መግባት ጀመረ ማለት ነው። የዋጋ መውረዱን ጉዳይ ከተነሳ ቢዋይዲ ላይ ብቻ አይደለም። ዋጋ የወረደው የቢዋይዲ መኪና ብቻ አይደለም። ሁሉም መኪኖች ዋጋ እየወረዱ ነው። ይህን ጦርነት የቀሰቀሰው ግን ቢዋይዲ ነው። መረሳት የሌለበት ጉዳይ ነው። አስበሸዋል። ከ10 ፐርሰንት እስከ 35 ፐርሰንት ዋጋ ሲቀንስ በአንድ ቀን ውስጥ 23 አቤት የሶፋ ላይ ቁጭ ብዬ ድንገት ኢንፎርሜሽኑን እኔ ራሴ አላመንኩ። እውነት ለመናገር 22 መኪኖች ላይ 22 መኪኖች ላይ ከ10 ፐርሰንት እስከ 35 ፐርሰንት ዋጋ ቀነሰ። በጣም ርካሽናት ብለን ስንደመምባት የነበረችው ቢዋይዲ ሲገል ከ9 ሺህ ወደ 7 ሺህ ተወርውራ ገባች። በእርግጥም ያስደነግጣል ሂደቱ። የቢዋይዲ ዋጋ መቀነስ አይደለም። አሁን ችግር የፈጠረው ቢዋይዲ ዋጋ በቀነሰ በጥቂት ቀናት ውስጥ ቼሪ፣ ሻውሚ፣ ኒዮ ሁሉም ተከትለውታል። የቻይና መንግስት ወዲያው ነው መግለጫ የሰጠው። ወዲያው በዋጋ ላይ የምታደርጉት ውድድርና ፉክክር የትም አያደርሳችሁም፣ የቻይናን ማርኬት ይገለዋል፣ ማንም ደግሞ አሸናፊ አይኖርም ብሎ መንግስት ከዛ በኋላ ወደ ስብሰባ የተካሄደው ተሰበሰቡ። ከተሰበሰቡ በኋላ እንግዲህ መፍትሄ አማራጮችን አደረጉ ማለት ነው። ሁለቱ ተፎካካሪዎች ቻይና ውስጥ ያሉት ለምሳሌ ጄሊ እና ቢዋይዲ በጣም ተፎካካሪ የሚባሉ ካር ብራንዶች ናቸው። እነሱም ልክ እንደዛው ያለባቸው የብድር መጠን ተቀራራቢ የሚባል እና በሆነ መኪና ላይ ያለም ፍራቻ ያን ያህል መጋነን የለበትም ነው። ትላልቅ የሚባሉት እንኳን በጣም ትላልቅ ብድር ያለባቸው ናቸው ይታወቃል። ያላቸው አሴት ሙሉ ለሙሉ ተደምረዋን ቢዋይዲ ወደ ሰባ ፐርሰንት አካባቢ ነው ካለው አሴት የብድር የሆነው ማለት ነው። ይሄ ሊገርመን አይገባም። ምክንያቱም ቦይንግ መቶ ሁለት ፐርሰንት ነው። ካለው ሙሉ ለሙሉ ያለው ንብረት የእዳ ነው ማለት ይቻላል። በጣም ይደንቃል። ጎስሽ ያነሳቸው ሀሳቦች እጅግ በጣም የሚደንቁ ሆነው እያለ ግን ሰዓታችን ይገድበናል። አይታወቅም አይደል፣ ይህ ሰዓት ሲሄድ እንዴት እንደሆነ በደንብ ማውራት ስንጀምርና ንግግሩ እንትን ሲል ሰዓቱ ሄዶ ነው የምናገኘውና